ዝንቱ ውእቱ ወልድየ ዛፈቅር ወሎቱ ስምዎ። የምወደው ልጄ ይህ ነው፣ እርሱን ስሙት። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም፣ እግዚአብሔር ይዛላችሁ። ዛሬ ሰኔ 13 ነው። በ13 ያው እንግዲህ እንደሚታወቀው ከመላእክት ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ፈታሄ ማህፀን ማህፀንን የሚፈታ ለሚወልዱ ሴቶች ፈጥኖ ደርሶ አዋላጅ ዶክተር ነው ብላ ቤተክርስቲያን ክብሩን ትገልጣለች። ዶክተር በነገራችን ላይ የመጀመሪያው ዶክተር እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ ሁለት ቁጥር 24 ላይ እንደምናየው ከአዳም አንዳጥንትን ለማምጣት በአዳም ላይ እንቅልፍ አመጣ ማለት ነው። እንቅልፍ አመጣና ወነቀል አስበ በእንጠ ይወታ ለህዋ አንድ ጥንትን ነቀለና ወሰደ። ምንድነው? አለማውያን አንድ ቀዶ ጥገና ለመስራት ወይም ደግሞ ለማዋለድ መርፊየ ወቅተው ማደንዘጅ አድርገው ነው ማለት ነው። ጌታ ደግሞ የመጀመሪያው ዶክተር ምንድነው ያደረገው? በአዳም ላይ እንቅልፍ አመጣ እንቅልፍ አመጣና ከአዳም አንድ አጥንት ወሰደ ያችን አጥንት ደግሞ ሄዋን አለና ወደ አዳም አምጦ ሰጠው አዳም ደግሞ ምን አለ ዛቲ አጽም ማጽም የትቁነን ብሲተ ይቺ አጥንት የራሴ ናት ሚስት ትሆነኝ ረዳት ትሆነኝ አጽናይ ትሆነኝ ብሎ ለራሱ አደረጋት ተቀበለ ነው የሚለው አሁን ባጭሩ ጌታ በአዳም ላይ እንቅልፍ አመጣና አንድ አጥንት ወሰደ ነው አሁንም በዓለም ላይ ያሉ ዶክተሮች ማደንዘጃ ይወጋሉ። ማደንዘጃው እንቅልፍ እንዲመጣና ህመሙ እንዳይሰማው ቀዶ ጥገራው እንዳይሰማው ነው ማለት ነው። እንግዲህ ሰዎች እንደዚህ ናቸው። በአጭሩ መድኃኔ እግዚአብሔር በአዳም ላይ እንቅልፍ አምጦ አጥንት አውጥቶ አጥንቱን ካወጣ በኋላ በስጋ ዘጋው ይላል። አሁን እዚያ ጋር ለምጽ የለም ጠባሳ የለም። ሰዎች ሰዎች ግን ቀዶ ጥገና አድርገው ሲጨርሱ ጠባሳ አለ። የስፌት ጠባሳ አለ። የቀዶ ጥገና ጠባሳ አለ። ተባሳይ ሳይኖር ቀዶ ጥገና አድርጎ የሚገጣጥም ማለብቻ ነው መድኃኔዓለም ብቻ ነው ማለት ነው። ስለዚህ የመጀመሪያው ዶክተር ራሱ እግዚአብሔር ነው ማለት ነው። ሲቀጥል ደግሞ ከዚያ ቀጥሎ ደግሞ ቅዱስ ሩፋኤል ዶክተር ነው። ምንድን ይላል እንደውም በራሱ ድርሰት ላይ ለሰው ወደ እንስሳ ፈታ ማጸሮ አንተ ወፀራኖተ ከያነስ ስምጉተ ጥላህ ሙት ያነሳል አይደለም ለሰው ለእንስሳትም ታዋልዳለ ፈጥነት ትደርሳለ ብሎ ቅዱስ ሩፋኤልን እንግዲህ የሰራ ዘርፉ ብዙ ቢሆንም ሙት ማንሳት ቢሆንም ማማለድ ቢሆንም ፈጥኖ መድረስ ቢሆንም ለምሳሌ አሁን የጦቢትን ዓይን ያበራ ይልቁንም ደግሞ ሳራ የምትባለውን የዚያችን አጋንን ታስማንዴዎስ የተባለውን ጋኒን አስወጥቶ የጣለ እንደገና ደግሞ ችግር የፈታ ነው። ዲያብሎስን ያሸነፈ ነው። ከዚህ እንግዲህ ላቅ ባለው ደግሞ ያው ዶክተር ነው የሚለው የማዕረግ ጉዳይ እንጂ በአድኖት ደረጃ ላይ ግን ብዙ ችግሮችን የፈታ ነው። ሳራ ያቺ ስድስት ባሎች የሞቱባትን ያንን እጭሟ ላይ አድሮ ወንዶችን ሲገድል የነበረውን ጋኔን ያስወገደው ቅዱስ ሮፋኤል ነው። እንደገና ደግሞ የጦቢትን አይን በዚያ በህንፃ ስር ቁጭ ብሎ ርግብ ቁሱን በጣለበት ጊዜ የታወረውን አይሉን ያበራ ደግሞ ቅዱስ ሩፋኤል ነው። ችግርን የፈታ ቅዱስ ሩፋኤል ነው። በባህር ላይ ያለችውን ቤተ መቅደስ አሳ አንበሪ እገለብጣለው ሲል ያንን አሳ አንበሪ ጸጥ ያደረገ ቅዱስ ሩፋኤል ነው። ስለዚህ ቅዱስ ሩፋኤል ብዙ ነው ስራው። ከብዙ በጥቂቱ ግን እነዚህ ይነገራሉ እና በ13 ሁልጊዜም ቅዱስ ሩፋኤል ስለሆነ የቅዱስ መልአክ የቅዱስ ሩፋኤል በረከቱ፣ አማላጅነቱ፣ ቸርነቱ እንዳይለየን የምረት መላክ ለውና የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። በሌላ መልኩ እንደዚሁ ደግሞ በ13 ብዙ የሚዘከሩ ቅዱሳን አሉ። ከዚህ መካከል እነዘራ ቡሩክን የመሰለ ሌሎቹ ሌሎችም አሉ። አሁን ላይ ግን የምናየው ስለ እግዚአብሔር አብ ነው። በ13 እግዚአብሔር አብ ይባላል። እግዚአብሔር አብ ምንድን ነው፣ መጽሐፍ ቅዱስ ምን ይላል የሚለውን ነገር እንመልከት እስቲ በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚሆን መብል የሰው ልጅ ለሚሰጣችሁ ስሩ። እርሱን እግዚአብሔር አብ አትሞታልና ነው እግዚአብሔር አብ አትሞታልና። ለሚጠፋ ነገር አትስሩ፣ ይልቁንም ደግሞ ለዘላለም ለሚሆን ነገር ጌታ ምንድነው የማይጠፋ ስም ሰጣቸዋለሁ ይላል። የማይጠፋ ስም አለ፣ የማይጠፋ ስራ አለ። አዎ የዘላለም የሆነ ስራ አለ። ጊዜያዊ ስራ አለ። ስለዚህ አሁን ለጊዜው በልታችሁት ወዲያውኑ ለሚጠፋው ነገር ሳይሆን ለዘላለም ይህ ማለት ግን ምግብ አትብሉ ማለት አይደለም። ለመኖር መንፈሳዊ ምግብና ስጋዊ ምግብ ያስፈልጋል። ነገር ግን ሰው ጠቅሎ ለስጋዊ ምግብ ራሱ ማድረግ መዋል የለበትም። መንፈሳዊ ምግብ መመገብ አለበት። ስጋዊ ምግብ ያው የሚነገር ነገር አይደለም። መንፈሳዊ ምግብ ደግሞ የእግዚአብሔር ቃል ነው። ስሲታ ለነፍስ ቃል እግዚአብሔር የነፍስ አወርሃቧ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነፍስ እንዳትራብ ለስጋ በየሰዓቱ ምግብ እንደሚያስፈልገው ለነፍስም ደግሞ ምግብ ያስፈልጋል። ስለዚህ ለነፍሳችሁ ምግብ ስሩ ይላል። እግዚአብሔር አብ ነው የሚለው በዚህ በ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 16 ላይ እንዲህ የሚል ቃል አለ፣ ቅዱስ ጳውሎስ ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። አሁን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ በዚህ በቅዳሴው ላይ ካህኑ ጽንሐውን ይዞ ከጽንሐው ላይ ዕጣኑን ሊጨምር ሲል የሚጸለየው ጸሎት አለ። ምን ይላል? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እግዚአብሔር አብ ማለት ያለ የነበረ የሚኖር አልፋና ኦሜጋ ማለት ነው። ለዚህ ነው ምንድን ይላል ናምን ክልኤተ ልደታተ ሁለት ልደት እናምናለን። ቅድመ ዓለም ያለ እናት ወልደ አብ ድኅረ ዓለም ያለ አባት ወልደ ማርያም ምን ማለት ነው? እግዚአብሔር ወልድ የእግዚአብሔር አብ የባህር ልጅ ነው። እግዚአብሔር መንፈስ ቅዱስም ደግሞ እግዚአብሔር መንፈስ ቅዱስ የእግዚአብሔር አብ የባህሪ ሕይወቱ ነው ማለት ነው። ስለዚህ እግዚአብሔር አብ ማለት እንደ አጠቃላይ አባት ተብሎ የሚወሰዱ ለምን? በዚህ በቅዳሴ ማርያም ምን በፈናው የላከ አብ እንደሆነ አባት ማለት ነው። አብ እንደሆነ አባት ማለት ራስ ማለት ነው። ራስ እንደሆነ ማለት የእግዚአብሔር ወልድ አባቱ ነው። የእግዚአብሔር መንፈስ ቅዱስ ደግሞ እንሆ ሕይወቱ ነው ማለት ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለዚህ ነው እግዚአብሔር አብ አባት እግዚአብሔር ወልድ ልጅ፣ እግዚአብሔር መንፈስ ቅዱስ ደግሞ ሰራፂ። ይልቁንም ዓለምን ለምሳሌ ኦሪት ዘፍጥረት ምዕራፍ አንድ ላይ ስንመለከት በቀዳሚ ገብረ እግዚአብሔር ሰማይ ወምድረ እግዚአብሔር በመጀመሪያው ሰማይና ምድርን ፈጠረ ይላል። አሁን በአባትነቱ እንፍጠራለን በልጅነቱ ደግሞ በቃሉ ተናገረ። በመንፈስ ቅዱስነቱ ደግሞ መንፈሱ በኋላ ሰፍሮ ነበር። ይከፍል ነበረ። አሁን ወከፈሎ በሰረሱ አንዱን ከላይ ከፈለው፣ አንዱን በልበ ምድር አደረገው፣ አንዱን ዳር ላይ ውቅያኖስ አደረገው። ምን አደረገ? ከዚህ በኋላ የብስና መጣና ሰማይ የዘካርያስ 12 ላይ ምን ይላል? ዘሰፎለሰማይ ሰማይን የዘረጋው ወሳረራ ለምድር በዘባ መሬትን በጀርባ የመሰረተ ወፈጠረ ነፍሰ ለሰብ ለሰው ልጅ ነፍስን የፈጠረ ነው ይላል። ቅዱስ ያሬድ ደግሞ በድጓው ይህንን ሽፋን ሲሰጠው ምን ይላል? ዘሰፋ ሰማይ ሰማይን የዘረጋ እምድንግል አስተርአየ በድንግል ማርያም ታየ። እናቱን ቅድስት ድንግል ማርያም እናት አደረገ። የብርሃን እናቱ እንድትባል አደረጋት። ወላዲተ አምላክ እንድትባል አደረጋት። ጦቷን ጠባ፣ በጀርባታ ያዘለ በክንዱ አጣቀፈችው ልጄ አለችው እመ አላት እሱም፣ ስለዚህ እንዜ ዲሁ ለእናቱ እየታዘዘ አደገ ብሎ ቅዱስ መጽሐፍ ያመጣዋል ማለት ነው። የሉቃስ ወንጌል ምዕራፍ ሁለት ላይ በብሕቅ ልሕቀ እንደ ህፃናት በየጥቂቱ አደገ ለእናቱ እየታዘዘ ይላል። ለእናቱ እየታዘዘ አደገ ይላል። ስለዚህ ምንድን ነው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው ይህን ያመጣል ማለት ነው። በሌላው መልኩ ሐዋርያው ቅዱስ ጳውሎስ በቆላሲስ ምዕራፍ 3 ቁጥር 11 ላይ ምን ይላል? መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመስክር ይላል። ምላስ ሁሉ፣ መላስ ሁሉ ለእግዚአብሔር አብ ክብር አው ይመስክር፣ መመስከር ይገባታል። ይሄ ዮሐንስ ወንጌል ምዕራፍ 14 ላይ ሁለት ደቀ መዛሙርት እና ጌታ የሰላሳ ሶስት ዓመት ከአስር ቀን ምድራዊ ጉዞውን አጠቃሉ ወደ ሰማይ ሊያርግ ሲል የመረጣቸውን ጠራቸው። የጠራቸውን ደግሞ ሾማቸው፣ ከፍ ከፍ አደረጋቸው። ከፍ ካደረጋቸው በኋላ እንደሚሄድ አውቆ ይላል ዮሐንስ ወንጌል ምዕራፍ 13 ላይ። ወደ አብ እንደሚሄድ አውቆ ማን? ኢየሱስ ክርስቶስ። የሚያደርግበት ጊዜ በደረሰ ጊዜ ለሐዋርያት እንዲጸኑና እንዲበረቱ እንደሚሄድ ነግሯቸዋል ይላል። ይህ እንግዲህ ዝም ብሎ አይደለም የነገራቸው፣ መጽናት እንዳለባቸው መንፈስ ቅዱስ እንደሚላክላቸው፣ ኃይል እንደሚላክላቸው ቋንቋ ሰባውን ቋንቋ እንደሚናገሩ የቋንቋ ችግር እንዳይኖርባቸው በዓለም እየተዘዋወሩ እንዲያስተምሩ የሚያደርግ ኃይል እንደሚላክላቸው ነግሯቸዋል ይላል። ይነግሯቸዋል በዚህን ጊዜ ምንድን ነው? እይደንግጽ ክሙ ልብክሙ። አዎ አትደንግጡ፣ አንድም ልባችሁ አይደንግጥ። አዎ የሚያስደነግጡ ብዙ ነገሮች ነግሯቸዋል። ከእናንተ ንጹሐን ናችሁ አላቸው። በእግዚአብሔር ዘንድ ንጹሐን መባል ቀላል ነገር አይደለም። አንድ የዓለም ሰው እንኳን አንድ ባለስልጣን አንተ ጥሩ ልጅ ነህ፣ አንተ ታማኝ ልጅ ነህ፣ ክብር ይገባሃል ብሎ ሲሸልም እንኳን ያስደንቃል። ስለዚህ በእግዚአብሔር ዘንድ መጀመሪያ ዮሐንስ 13 አስር ላይ እናንተ ንጹሐን ናችሁ አለ። ቀጠለና ግን እዚያው ላይ በአዳጋ መልኩ ነገር ግን ሁላችሁም ንጹሐን አይደላችሁም አለ። ከእናንተ መካከል አንዱ አሰልፎ በሰላሳ ብር ይሸጠኛል አለ። ይሄ ነው እንግዲህ ይደንግጥ ስትሆኑ ልባቸው አይደንግጥ ያለው ደነግጡ። በዚህን ጊዜ ከእናንተ መካከል አንዱ ክፉ ነው ይሸጠኛል አለ። ቀጠለና ደግሞ አለፍ ሲል ደግሞ ምን ይላል? ምንድን ነው የሚለው? ጴጥሮስ እናንተ መካከል ይሄዳለው ሲል እኔ ምከተልለሁ አንተ ትከተለኝ በአሁን ሰዓት ላይ ያለው ይልቁንም አዎ እስከ ሞት ድረስ ታመናለሁ ቢለው ምን አለ? አንተማ ዘእንበለ ይነቁ ዶሮ ስልሰ ጊዜ ትክህደኝ ስልሰ ጊዜ ትክህደኝ ዘእንበለ ይነቁ ዶሮ ዶሮ ሳይጮ ሶስት ጊዜ ትክህደኛለህ አንተማ ብሎት ነበርና ይህም አስደንጋጭ ነበረ። በጣም ደንግጠዋል። አሁን ከዚህ በኋላ ግን ይህን ድንጋጤያቸውን አየና በዮሐንስ ወንጌል ምዕራፍ 14 ላይ እይደንግጥ ክሙ ልብክሙ፣ አሁን ልባችሁ አይደንግጥ፣ በአባቴም እመኑ በእኔም እመኑ። በአባቴ ቤት ብዙ መኖር ያለ በመንግስተ ሰማያት ማለት ነው። አሁን ብዙ መንግስተ ሰማያት ስላለ አይደለም፣ ነገር ግን ጻርቃን በክብር ጻርቃን በከበሩበት የዋህን በክብር የው በከበሩበት ሁሉ ኢየሱስ መንግስተ ሰማያት ለማግኘት የሥራ መስኩ ሰፊ ነው፣ ነው ሰፊ ነው። አንዳንዱ ቤተክርስቲያን ሰርቶ፣ አንዳንዱ ድሃ አብልቶ፣ አንዳንዱ ደግሞ እነሆ ሰላምና ፍቅርን ገንዘብ አድርጎ፣ አንዳንዱ ገዳም ገብቶ፣ አንዳንዱ መንኖ፣ አንዳንዱ በትዳሩ ታምኖ አንዳንዱ በሰራው ታምኖ፣ በዚህ ሁሉ የሰራ መስክ መንግስተ ሰማያት በአባቴ ቤት ብዙ መኖር ያለ ማለት መንግስተ ሰማያትን የምታገኙበት መረቡ ብዙ ነው፣ መስመሩ ብዙ ነው፣ አገልግሎቱ ብዙ ነው ማለቱ ነው ማለት ነው። ስለዚህ ቀጠለና እኔ ሄዳለሁኝ፣ እመጣለሁኝ። እኔ በምሄድበት ደግሞ እናንተ ትመጣላችሁ። እኔ ሀባሎ አለ ህየት አሉ ምስሌ እኔ በምኖርበት እናንተም ትኖራላችኋለና ነገራቸው ነው የሚለው በዚህን ጊዜ እኔ ሄዳለሁኝ አለ። የምሄድበት መንገድ ደግሞ ታውቁታላችሁ። ከዚያ መንገድ እናንተም ትመጣላችሁ አላቸው በዚህን ጊዜ ቶማስ የተባለ ሐዋርያ ጌታ ሆይ ሀገሩን ሳናውቀው መንገዱ እንዴት እናውቀዋለን እውነት ነው ሀገር ሳይታወቅ መንገዱ ሀገሩ ከታወቀ የዚህ ሀገር መንገድ በየት ነው እያሉ እየጠየቁ መሄድ ይቻላል ነገር ግን ሀገሩ ካልታወቀ መንገዱ አይታወቅም አሁን ምን አለ ሀገሩን ካላወቅነው መንገዱ እንዴት እናውቃለን አለ እናስጠይቀው መንገድም ህይወትም ጽድቅም ትንሣኤም እኔ ነኝ አለና ጌታ ለቶማስ ነገረው አዎ በኔ በኩል ወደ አብ ትሄዳላችሁ ያለ እኔ በስተቀር ወደ አብ መሄድ አይቻልም አለና ነገር በዚህ ጊዜ ሌላ ደቀ መዝሙር ወጣ ማን ነው ፊልጶስ መጣ አብን አሳየንና ይበቃና አለ አሁን በዚህ ጊዜ ጌታ ምን አለው እኔን አብሬያችሁ ሦስት ዓመት ስኖር ሦስት አመት ነው ሐዋርያት ጋር አብሬ ኖርቱና ሦስት ዓመት ስኖር እኔን ታቆኛላችሁ አታቆኝም ማለት ነው ቃል እንግዳስ እኔ ያየ አብን ያየ እኔ አለው አብ ብን እኔና አብ አንድ ነን አንድ ነን በቃ ልዩነት የለም ዘያርቅ መንበረ ሰዓት ወደ ድንግል ማርያም ለመወለድ በመጣም አንድ ክንድ እንዲህ ወርዶ አንድ ዕቃ የሚያነሳው ከሰውነት ሳይለይ ነው። የኔም የመምጣትና የመወለድ ዋናው አላማ ከእግዚአብሔር አብ ሳይለይ ነው። እግዚአብሔር መንፈስ ቅዱስም ከእኔ ሳይለይ ነው። እንደውም ምን ይላል የቤተክርስቲያናችን አስተምሮ እግዚአብሔር አብ ለአጽንኦ መንፈስ ቅዱስ ለአንጽሆ ወልድ በተለየ አካሉ በድንግል ማርያም ማኅፀን ሰው ሆነ። በምና ነው ቤተክርስቲያን የምታስተምረው። ስለዚህ በ13 እግዚአብሔር አብ ነው እና የማቴዎስ ወንጌል ምዕራፍ 3 ቁጥ አሥራ ሰባት ላይ ዝንቱ ውእቱ ወልደ የዛ ፈቅዶ ሎቱ ስም የምወደው አንድም የወለድኩት ልጅ ይህ ነው፣ የወደድኩት ልጅ ይህ ነው፣ ውረድ ተወለድ ብዬ የላኩት እሱ ነውእና እሱን ስሙት ይላል። ይህ ማክሰኞ ውዳሴ ማርያም እስመ በፈቃዱ በራሱ ፈቃድ፣ ወበስምረተ አቡሁ በአባቱ ፈቃድ፣ መጽአ ወአድኀነነ ያድነን ዘንድ መጣ። አንድም መጽአ ወአድኀነነ ይላል ሲመጣ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ እንደመጣ ይናገርና አሁን ይሄ ታሪኩ ምንድን ነው ከተባለ ባጭሩ እግዚአብሔር ማለት አብ ማለት አባት ማለት ነው። ወልድ ማለት ልጅ ማለት ነው። መንፈስ ቅዱስ ማለት ሰራጺ ማለት ነው። ባጭሩ ምንድን ነው? እግዚአብሔር አብ ማለት የሉን አጠቃላይ ስሙ ነው ማለት ነው። ወልድ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን ስለሆነ የምንናገረው። ስለዚህ እግዚአብሔር አብ ያለ የነበረ የሚኖር ዘላለማዊ ስሙ ነው ማለት ነው። ይህንን እንግዲህ በአንዳንድ አንድ መጻሕፍት ስንመለከት ማለት እንዲህ ይላል ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ 1 እስከ 2፣ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረቁት ተናገረ ብሎ እግዚአብሔር አብ ስለ እግዚአብሔር አብ ይናገራል ማለት ነው። በሌላ መልኩ ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ መላስም ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስም ይገዛ ዘንድ ይገባዋል ይላል። ኤፌሶን 6 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነትም ጋራ ይሁንላችሁ ይልና እዚህ ጋር አሁን ሶስቱንም ያመጣል። ማን ነው? ቅዱስ ጳውሎስ ምንድን ነው ያለው? ከእግዚአብሔር አብ ይህ እግዚአብሔር አብ አባትን ነው። እንዲሁም ደግሞ ከጌታም ከኢየሱስ ክርስቶስ አለ። ከተወለዱ ከድንግል ማርያም ከኢየሱስ ክርስቶስ አለና ይቀጥልና ደግሞ ምንድን የሚለ ሰላምና ፍቅር ከእምነትም ጋር ለወንድሞች ይሁን ብሎ ከመንፈስ ቅዱስም ጋራ ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጋር ሰላምና ፍቅር፣ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት በመካከላቸው ይደር እያሉን ሐዋርያት የሚዘጉት ብዙ ጊዜ ስንመለከታቸው ማለት ነው። እዚህ ሁለተኛ ዮሐንስ ምዕራፍ አንድ ቁጥር ሶስት ላይ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነት በፍቅር ከኛ ጋር ይሆናል ብሎ ሲያተም እንመለከታለን። ስለዚህ እግዚአብሔር ማለት ዓለሙን የፈጠረ ፈጥሮ የሚኖር ይልቅሩም ደግሞ የዓለም ጌታ አባት የዚች ዓለም አምጫዋ፣ ሰሪዋ እግዚአብሔር ማለት ነው። ለዚህ ነው እንግዲህ ኢየሱስ ክርስቶስ በማሂፀነ ድንግል ማርያም ከተወለደ በኋላ በሰላሳ ዓመቱ ወደ ማህፀነ ዮርዳኖስ ይህ ጥምቀትን ሊሰራልን ወደ ዮርዳኖስ ከዮሐንስ ጋር ወረደ ይላል። ዮሐንስ ጋር ሲወርዱ ዮሐንስን ምን አለው? አጥምቀን በማይ ከቤት ቀደስ ማይ በማይ ተመሰማይ በውሃ አጥምቀኝ። የምታጠምቀኝ ሰማይና ምድር ይልቁንም ዓለም በሙሉ በሰማያዊ ማህተም እንዲባረክ ነው፣ እንዲጠመቅ ነው፣ እንዲቀደስ ነው። ተቀደሰት ማይ በጥምቀቱ በጥምቀቱ ዓለም እንድትቀደስ ነው፣ ውሃዎች እንዲቀደሱ ነው። 5500 ዘመን የረከሰው ዓለም በክርስቶስ ጥምቀት እንዲቀደስ ነው። አጥምቀኝ አለው። በኋላ እንዴት አጠምቀሃለሁ ይልቁ አይሆንም እኔ ወደ አንተ እመጣለሁ እንጂ አንተ ወደ እኔ እንድትመጣለህ፣ እኔ ባንተ እጠመቃለሁ እንጂ አንተ በእኔ እንድትጠመቃለ ሲለው ምን አለው? አሁንስ ፍቀድ ያንተ አዎ ልድና የኔ ትሕትና፣ ያንተ ክብር። አንተ አጥማቂ፣ እኔ ተጠማቂ። ዓለም ለዘላለም ሲናገረው ይኖር ዘንድ የኔን ትሕትና፣ ያንተን ክብር አጥምቀኝ። አሁንስ ፍቀድ አለው። ተያይዘው ወረዱ። አጥምቆ ዮሐንስ ለኢየሱስ አዎ፣ ኢየሱስን ዮሐንስ አጠመቀው። ወገሰሶን በራው ላይ ምንም መጠመመቆም የማይችለውን አምላክ እጁን ከፍ አድርጎ በክርስቶስ ራስ ላይ አጠመቀው ይላል። ዮሐንስም ምን አለ ባይደሶ አጠምቅ በስምክ አጠም ሳጠምቅ ሌላውን ሳጠምቅ በአንተ ስም አጠምቃለሁ። ወኪ ምን ተብ አንተ ግን ሳጠምቅ ምን ብዬ በማን ስም አጠምቃለሁ? ወልዱ ለሙሎ ከሳት የበላ በ ከመስመጡ ለመልከ ጼዴቅ እያ የመልከ ጼዴቅ ክህነት ዘላለማዊ እንደሆነ ሁሉ ክህነት ዘላለማዊ የሆነ አንተ አዎ እያልከ አጥምቀኝ አለው። አጠመቀው። በዚህን ጊዜ ነው ኢየሱስ ክርስቶስ ሲጠመቅ፣ አበደመና የምወልደው ልጄ ይህ ነው የወለድኩት ተወለድ ያልኩት ይሄ ነው አለና በደመና መጥቶ የምወደው ልጄ ይህ ነው እርሱን ስሙት ሲል፣ መንፈስ ቅዱስ ደግሞ በረግ አምሳል መጣና በኢየሱስ ክርስቶስ ላይ ተቀመጠ። ኢየሱስ ክርስቶስ ደግሞ በዮሐንስ እጅ ተጠመቀ። መንፈስ ቅዱስ መጣና በክርስቶስ ራስ ላይ ተቀመጠ። ኢየሱስ ክርስቶስ ደግሞ በእደ ዮሐንስ ተጠመቀ። ይህን ነው እንግዲህ የምወደው ልጄ ይህ ነው እርሱን ስሙት አለ እግዚአብሔር አብ በ13 እግዚአብሔር አብ ማለት ይሄ ነው። በሌላ መልኩ የማቴዎስ ወንጌል ምዕራፍ 17 ላይ ቅዱስ ጴጥሮስ፣ ያዕቆብ፣ ዮሐንስ ሦስቱ ሐዋርያት ኤልያስ ከብሔረ ሕያዋን ሙሴ ከመቃብር መጡና በደብረ ታቦር ሁሉም ጥያቄ ነበራቸው። ኤልያስም ብቻዬን ቀርቻለሁ እያለ ነበርና ብቻውን እንዳልቀረን ያመለክተው ይልቁንም ጥያቄ ነበር ጥያቄውን ሊመልስ ሙሴም እነሆ ፊትን አሳየ ብሎ ጠይቆት ነበርና ወበድኃሪ መዋዕል በኋላኛው ጊዜ ታየኛለህ ተወልጅ እንጂ አሁን አትችልም ብሎት ነበርና እንደገና ደግሞ እነ ያይቆም እነ ዮሐንስም እነ ጴጥሮስም የራሳቸው ጥያቄ ስለነበራቸው ወደ ደብረ ታቦር ተራራ ይዞ ሄደና መለኮቱን ክብሩን ገለጠላቸው ይላል ሲገልጥላቸው ምንድነው የሚለው በታቦሪ አመቀነጽ መለኮት ከፈረስ ከሄዱ ሲቦቶ ሙሴ ኤልያስ ይላል። ባለቀነው በደብረ ታቦሪ መለኮት ፈረስ በዘለለ ጊዜ ሙሴና ኤልያስ ሊይዙት አልቻሉም ይላል። ባለቀ እና መለኮት ይሄ ብርሃኑ በበራ ጊዜ ፊት ለፊት ምጸዳ አለ ፀሐይ ከፀሐይ ብርሃን በበለጠ መልኩ ቦግ ብሎ ሲበላ ሁሉም ወደቁ። አምስቱ ሶስቱ ሐዋርያት ሁለቱ ነቢያት ወደቁ፣ ማየት አልቻሉም። በዚህም ጊዜ ነው ምን አለ መንፈስ ቅዱስ መጣና ቀሰቀሳቸው አወልድ ብርሃኑን አሳያቸው። እግዚአብሔር አብ ደግሞ ምን አለ የምወደው ልጄ ይህ ነው እርሱን ስሙት አለና መሰከረ ይላል። በኋላ ግን መንፈስ ቅዱስ ምን አለ አይዟችሁ ተነሱ አለና አነቃቸውና፣ አዎ ከዚህ በኋላ አዘዞም ኢይንግሩ ዘርእዩ በደብር ጥያቄያችሁ ተመልሶላችኋል፣ ብርሃነ መለኮትን አይታችኋል። ነፍጊያችሁ ሳይሆን እኔን አይቶ የሰው ልጅ መቆም ስለማይችል ነው። ይልቁንም ደግሞ በዚህ በተራራ ያያችሁትን ለማንም እንዳትናገሩ አለና ነገራቸው። ስለዚህ በአስራ ሦስት እግዚአብሔር አብ ብለን አሁን ሁልጊዜ በየወሩ 365 ቀናት የእግዚአብሔር አብ ናቸው። ነገር ግን እንደው በተለየ መልኩ አሁን ለምሳሌ በ27 መድኃኒዓለም፣ በ6 ኢየሱስ፣ በ29 ባለወልድ፣ በ13 እግዚአብሔር አብ ብለን አስቀምጠነዋል አይደል። 365 ቀናት የራሱ ናቸው ማለት ነው፤ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር ተጥቅዶ ሰላታት ናቸው። የተለየ ነገር የለም። ይሄ ዘጻት ምራፍ 3 ቁጥር 6 ላይ ምንድነው ያለው ሙሴን እና ወደ ተራራ ብሎ ጠራው። ወደ ተራራው ሲቀርብ ድምፅ ሰማ። ፍታተቷታና ሳኒ እግር ላይ ያለውን የጫጫማህን አውልቅ ስመዘት ከጊዳ ምድር ቅድስት የምትቆምባት ምድር እች ቅድስት ናት። ለጊዜው ከእግዚአብሔር አብ ጋር ትነጋግራለህ፣ ነገ ደግሞ ጽላት ይዘህ ትወርዳለህ፣ ከዚያ ደግሞ ህግ ይሰራልሃል፣ ከዚያ ደግሞ እነሆ አዎ፣ በዚህ በሲና ተራራ አንተ ክብርህ በሰዎች ፊት ይበራል ብሎ እግዚአብሔር አብ ነግሮታል ማለት ነው። ለዚህ ነው እንግዲህ ቅዱሳን አባቶች አበው፣ ነቢያት፣ ሐዋርያት ሁሉም ነገር ሲናገሩ በሰብከት አንደበታቸው የእግዚአብሔር አብ አዎ ቸርነት የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ ደግሞ ምረትና ይቅርታ በህይወታችን አይለ እያሉ ሁልጊዜ የሚያስተምሩት ለዚህ ነው ማለት ነው። አንድ ነገር እንናገርና እንጨርስ ቲቶ ምዕራፍ አንድ ቁጥር አራት ላይ በሃይማኖት ህብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምህረት ሰላምም ይሁን ለሁላችን ይሁንልን ይደረግልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ገብረመስቀል ሚዲያ ነው የተሰውኑ ሰብስክራይብ ላይክና ሸራ ለሁሉም አዳርሱ። ከቀጣይ ደግሞ ዘጠኝ ሰዓት ላይ ሳምንታዊ ማክሰኞና አርብ የሚተላለፈው ስርዓተ ቤተክርስቲያን ከዘጠኝ ሰዓት በኋላ ይቀርባል። እግዚአብሔር አምላካችን ሁላችንን የሚያስተምረን መልካም ፈቃዱ ይሆንልን።